ነገር በይፋ ፋይሉን ለማምጣት ለማ እንትን ለማለት ሞክሯል። ግን ትንሽ በጣም ይከብዳል። ማለት ትላንትና ያሳለፉበት ሁኔታ ረስተን ዛሬ እንዲህ መሆን ትንሽ ከብዳል። እኔ እንዲያውም በዚህ ልክ መሆን እሱ በጣም ላደንቀው ፈልጋለሁ፣ ምክንያቱም በጣም ይረበሻል። በላኸው አንጀቴን በላኸው፣ በላኸው አንጀቴን በላኸው የሔረሚላ ፍቅረኛ ድሮ የነበርከው ወይኔ፣ ወይኔ የምሬ ነው በላ አንጀቴን በላው በላ ዋንጀቴን በላው፣ የሔረሚላ ፍቅረኛ ዱሮ የነበርከው ፋይል አወጣባት። ወይኔ፣ ወይኔ፣ ወይኔ፣ ወይኔ ፋይል አወጣባት። በቃ ፋይሉን ዘረገፍከው። ፎቶ መነሳት ብርቅ ነው እንዴ ሰውዬ? ፎቶ መነሳት ብርቅ ነው እንዴ? በአንድም በሌላም በብዙ አይነት መንገድ ጓደኛ ልትሆን ትችላለች። ስራ ማንደረበት ልትሆን ትችላለች። በብዙ መንገዶች እንግዲህ በብዙ አይነት መንገድ ከብዙ ሰዎች ጋር ፎቶ እንነሳለን። በበዓል፣ በምንሰባሰብበት ሰዓት፣ ስራ ቦታ በምንሰባሰብበት ሰዓት፣ የሆነ ቦታ በምንሰባሰብበት ሰዓት ከተለያዩ ሰዎች ጋር ፎቶዎችን እንነሳለን። ስለዚህ አንድ ሰው ሲያድግ ወይ ደግሞ አንድ ሰው የሆነ ከፍ ማለት ሲጀምር፣ እዚህም እዚያም እዚያም ብቅ የምትሉ ቁንጮች ማለት ነው ቁንጮች ቁንጫዎች የሆናችሁ ኧረ ተዋኖች ልበላችሁ እንጂ ተዋኖች ማለት ነው። እንዲህ ቦታችሁን ያዙ፣ የምሬ ነው። ቦታችሁን ያዙ፣ እንዲህ ቦታችሁን ያዙ። በቃ የምሬ ነው። ምንድነው እዚህ እዚያ እዚህ እዚያ እዚያ የምትወጡት? እንዴ ምናልባት ለአብርሽ ገርመዋል ወይ ደንቀዋል ብላችሁ ከሆነ ተሳስተሃል። ማነህ የሔረሚላ ፍቅረኛዋ ነበር ሁኔ እንትታ ነው ወደዚ ሄደችው። ከዚህ በኋላ ወደ እኔ እንዳትመለሽ። እንዴ ከአንተ ጋር ስላልነበረች ማለትም ከአንተ ጋር ስላልሆነች መሰለኝ። የአብርሽ ጋር ደግሞ አብርሽን አገባዋለሁ ስትል አልሰማህም? አብርሽ ሔረሚላን አገባታለሁ ሲል አልሰማህም? አብርሽን አፈቅረዋለሁ ስትል ሔረሚላ አልሰማህም? ኖርማል ፒስ ጓደኛሞች ነን፣ በቃ ጓደኛ የለኝም፣ ጓደኛ የነሀለችው አለቀ። በቃ እሺ፣ ሁ ጉድ እኮ ነው። ሰላም ሰላም፣ ለእናንተ የሆኑ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ አንድ በጣም በገረመኝ ነገር ነው ማለት ነው እና የመጣሁት እንግዲህ የሔረሚላ የድሮ ፍቅረኛ ነኝ የድሮ ነበርኩ ነው፣ ነበርኩ ነኝ አላለም፣ ነበርኩ ፍቅረኛዋ ነበርኩ። ፎቶ አለን ከእሷ ጋር ስለዚህ ምን ይጠበስ። እንደምታዩት እንግዲህ ፎቶዋን ያሳያል። የተለያዩ አብረው የተነሷቸው ፎቶዎች ምናምን እያሳየ ይገኛል። በቪዲዮም ከፈለጋችሁ ይዤላችሁ እመጣለሁ ብሏል እንግዲህ። ይዛሆነ ይዛሆነ ምንም አይገርመንም እንዴ። ሔረሚላ የአብርሽ ኖርማል ጓደኛ ሆንሽ? ምን ነው የሴትና የወንድ ጓደኛ የለም አላችሁ ኖርማል የሴት እና የወንድ ጓደኛ የለም አላቸው። እኔ ከዚህ በኋላ እኔ ራሱ ማለት ነው የሴት ጓደኛ አይኖረኝም። የሴት ጓደኛ በአናቷ ትተከል። የምሬ ነው፣ በአናቷ ትተከል። እንደ የሴት ጓደኛ በቃ ከመበጥበጡ ውጭ ባል ከመቀማት ውጭ ሌላ ነገር አታውቅም። እኔ እንደማየው አሁን ኢትዮጵያ ላይ የሆነ ያለው ምን ኢትዮጵያ ላይ ብቻ በየ ሀገሩ እንበል እንጂ እኛ ኢትዮጵያውያን ተበላሽተናል። የምሬ ነው ተበላሽተናል እና የኔ ቢራቢሮ ማለት ነው የኔ ቢራቢሮ ሔረሚላ ምንም ትሁን ምንም በቃ አንተ ነበርክ ነህ እሺ፣ ነበርክ ነህ። ስለዚህ አንተ ደግሞ አሁን መመለስ አለብሽ ስላልካት፣ አሁን እንድትመለሽ አልፈልግም ስላልካት ሳይሆን እሷ መመለስ ስለማትፈልግ መሰለኝ። ምን ነው እስከዛሬ ተለያየታችሁ የነበራችሁት እንዴ? እዛ ድሮ አንድ ካምፓኒ ስትሰሩ ወይ ደግሞ አንድ ድርጅት ስትሰሩ የነበራችሁ ጓደኞሞች አብራችሁ ፎቶ የተነሳችው ጓደኞሞች ሁሉ አሁን እየመጣችው አታቅራሩ ምን ነው አብርሽ ምንም ነገር እንደዚህ ነበረች እንጂ አሁን ምንም ነገር የላትም አግባት የምትሉት አይነት ነገር ነው በእንግሊዘኛው ብላለች ሔረሚላ በእንግሊዘኛው እንደዚህ አይነት ነገር ነው አነጋገራችሁ ማለት ነው ሔረሚላ ደግሞ አብርሽ ማግባት አትፈልግማ አብርሽም እንደዚያው በቃ ኖርማል ጓደኞሞች ናቸው መብታቸው ነው እዲህ፣ ስለዚህ የፈለከውን መቶቅ። ጭራሽ በዚህ ሰዓት በዚህ ዘመን እንደዚህ አድርገህ ፎቶ አሳጥበህ መጣህና አመንህ አመንህ። አባቴ አብረው እንኳን ተጋድሞ በአይኔ በብረቱ ትክ ብዬ ከላየው ማለት ነው አላምንም፣ እንኳን በፎቶ ላምን ማለት ነው። በፎቶ ማመን እኮ ድሮ ቀረ፣ ድሮ ቀረ። በፎቶ ማመን ይሄ ምናምን እንደዚህ ፎቶ ተነስተን እንደዚህ አድርገን እንዲህ አይነት ቪዲዮ አለን ምናምን የሚባል ነገር እኮ አባቴ ይቀራል። ነቃህም! እንደ ምን ነው እየሄድክ እንጂ እንዴ፣ የቆምክበት ላይ ሆነህ ብዙ አታወራ አባቴ፣ እየሄድክ የመሬ ነው እየሄድክ። ሔረሚላ እንደምታያት ነው በቃ፣ ከብርሽ ጋር ማለት ነው እንደዚህ ጺሙን እየነካካች እንዴት ነው ጺሞች ከፍ ከፍ እያሉ ነው? ቢራ ቢሮ የሆኔ ቢራ ቢሮ ራሱ በዚህ መልኩ ነው ያሰርችላታለሁ። ቢራ ቢሮ ማለት ነው። እንደምታያት እንደዚህ ቅፍ ድግፍ አድርጋ በቃ ኖርማል ጓደኞሞች ነን። እኔ ሩታ እስከምትመጣ ምንም ምንም ችግር የለም። አብርሽ እንዲከፈው አልፈልግም። ሩታ እስከምትወልድ ሰከን እስከምትል ስለዚህ እንከባከባዋለሁ። እንደዚህ ማለት ነው። ውይ ውይ። እንደዚህ ያው ጥርቅ የቻፕስቲክ ደሞ ቻፕስቲክ ነው ላፕስቲክ ነው የሚባለው፣ አላውቀውም። ብቻ ትንሽ ያበላሻል ሲስሙበት መሰለኝ። እና ጥርቅ ጥርቅ እያደረገች ግን እኮ ምንም ቻፕስቲክ ኑሮበት አይደለም፣ ያው ማሳመር ስለምትወድ ነው ሔረሚላ ማለት ነው። እና ማለት ነው ምንም ማድረግ አይቻልም። ስለዚህ ኑሮህን ኑር። እንዴ ለአብርሻ አድርሱለት! ኮመንታተሮችም እዛ ጋ ገብታችሁ እባካችሁ ለአብርሻ አድርሱለት። እንዴ አብርሽ ምን ሆነ? ምን አለው? ከሔረሚላ ጋር ምን አለው? ምን ሆነ? ተጋቡ አያችኋቸው? ተዳሩ አያችኋቸው? እዴ ምን ሆነ አብርሽ እንዲጎዳ አንፈልግም። አብርሽ ሔረሚላ አብርሽ ልትጎደው ነው። እንዲጎዳ አንፈልግም። በቃ አድርሱለት። ላብርሃም ከሩታ ውጭ ምንም በቃ አያስፈልግም። ስለዚህ የሔረሚላን ጉድ አድርሱለት ላብርሃም። ምን ጉድ ምን ፎቶ፣ ብርቅ ነው እንዴ? ከየትም ፎቶ እያሳጠበ ቢያመጣ ማለት ነው። ከየትም እያሳጠቡ በተፈለጉት አይነት ፎቶ እያሳጠቡ ቢያመጡ ብርቅ ነው እንዴ? ብርቅ ነው ወይ? እንዴ በብላክ አድርጎ፣ እስኪ ጥርት ያለ የቅርብ ጊዜ ፎቶ ይዘህና፣ ሰውዬ ጥርት ያለ በደንብ ቅርብ አድርገህ አሳይ። ምንም ፎቶሾፕ፣ ምናምን ምናምን አያስፈልግም ማለት ነው። እሺ ፎቶሾፕ ያልሆነ ጥርት ያለ የቅርብ ጊዜ ምን ነው? የዘጠናዎቹ ላይ ነው የተነሳ ነው አልክ። ሁሉም ፎቶ ብላክ በብላክ ማለት ነው። ምን ነው ሀዘን ነው? እንዴት የተነሳኸው? አድርሱልኝ ለዚህ ሰውዬ ማለት ነው። እንቅልፍ ምን አይነቱ እንቅልፍ ነው? በእናታችሁ እና ማለት ነው ምንም ይሄ ብላክ የሆነ ፎቶ አንፈልግም፣ ብላክ የሆነ ፎቶ አንፈልግም ማለት ነው። በብላክ ምን ነው የዘጠና ሰዎች ነን ጎ? አንተ ኮ ገና የሃያዎቹ ዓመት ወጣት ነህ አደለ? ስለዚህ በዘጠናዎቹ ነው ወይ ይሄን ፎቶ የተነሳችሁት? እ በዘጠ ምን በዘጠናዎቹ በመቶዎቹ ብንልስ እንዴ ያሸፋል! እንዴ ቀልደኛ። ስለዚህ ማለት ነው አብርሽኛ እንድናናግረው እንፈልጋለን። አብርሽን ማግኘት እንፈልጋለን። አብርሽን በሌላ መንገድ ነው ማግኘት ያለባችሁ እንጂ በዚህ መልኩ ገና የራሳችሁን ቻናል ለማሳደግ አብርሽን በዚህ መንገድ አግኝታችሁ እናንተም መሆኔ የአብርሽ መካሪ ብዛቱ ወይን የኢትዮጵያ ሕዝብ ንቅል ብሎ እኮ የአብርሽ መካሪና ዘካሪ ሆነ። ስራ የላችሁም እንዴ? ስራ የላችሁም ወይ? ሁሉም ተነስቶ ብርሽ መካሪ ሆነ ሁሉም ተነስቶ ወደ ብርሽ የሚጠጉ ሰዎችን ወይ ደግሞ ወደ ብርሽ የሚመጡ ሰዎችን በቃ እንደዚህ ነው ባይታ ሆነ ምንድን ነው እንዴ ምንድን ነው ምን ተፈጠረ ስለዚህ አታከብዱ አታከብዱ ይሁን አታግዝፉት እሺ አታግዝፉት ማለት ነው በቃ ስለዚህ አብረሽ ኖርማል ጓደኛዋ ነው። ምንም እዚያ ጋር ገብታችሁ ማለት ነው። አድርሱለት አድርሱለት አድርሱለት አድርሱለት አትበሉ። ኖረት አልኖረት አብረሽ ምንም አይደለም። በቃ ይህን ነው ማወቅ ያለባችሁ ማለት ነው። ከዚያ ደግሞ ዝም ብላቸው። እዚህ ጋር የሆነ ፋይል ወጣ ሲባል ማለት ነው ግራት በሉ የሆነ አትመኑ፣ አትመኑ። ማንም የራሱን ስራ ነው የሚሰራው። ከዚያ በዘለለ ምንም ምንም ይሁን እንደ እኛ ምን አገባል ምንም ምንም ይሆን ማለት ነው። ቪዲዮም አለን ቪዲዮ ኦኬ የተዝናናህ ቪዲዮ ሊኖርህ ይችላል። በቃ ከሆነ እንኳን ኦኬ ፍቅረኛሞች እንኳን ቢሆኑ ከሆነ እንኳን በቃ ኖርማል ታሪክ ያለፈ ታሪክ ኖርማል ታሪክ ያለፈ ታሪክ ነው ሰውዬ ማለት ነው። በቃ የልቦን መናገር ስለቻለ ይህን ሁሉ እያየህ ስለቻልክ ደግሞ ኮ ጓደኛው ማለት ነው እ ይህን ሁሉ እንደዚህ እያየህ ራሱ እንደዚህ መታገስህ ምን መሆን አለበት። ወደ እኔ ከዚህ በኋላ ወደ እኔ እንድትመጪ አልፈልግም፣ ግን ደግሞ አብርሽ እንዲጎዳ አልፈልግም። መረባክ አሰብክለት ማለት ነው። ወይኔ በጣም አሳቢ ነ እንደ እንዴ ብራባሌክ እንዴ አሳቢ መሰልክ። ስለዚህ እሷም አትፈልግህም ማለት ነው። ሔረሚላም አትፈልግህም። ወደ እኔ እንድትመጣ ፈልጊያለሁ፣ እንድትመጣም አልፈልግም ድሮ ነው እኮ የተወካት ወይ ደግሞ ድሮ ነበር ነው፣ ይሄ ነገር በስራ ቦታም በአንዳንድ ነገርም በሆነ ነገር በሆነ መንገድ አለቀ። በቃ ነገር አለፈ እ ከዚያ ውጭ ማለት ነው። እንቢራቢሮችን ንብ አያት። ንብ ናት ሔረሚላ። በቃ መብቷ ነው፣ መብቷ ነው። ንብ ናት ማለት ነው፣ ንብ። ስለዚህ ትችልበታለች። ይህ ደግሞ ምንም ማድረግ አይቻልም ማለት ነው፣ ሰውዬ። ስለዚህ ለዚህ ሰውዬ አድርሱልኝ። እኔ የምሬን ነው። ሔረሚላ በቃ ደስ የሚል ላይ ናት። ብራንኳ ያምራል፣ ብራንኳ ያምራል። ዱብ ዱብ እያለች ያው እንደዚህ የሳመች እየተንከባከበች ነው የምትገኘው አብርሽን። እንግዲህ ምንም ማድረግ አይቻልም። ኖርማል ነው፣ ኖርማል ነው፣ ኖርማል ነው፣ ኖርማል ነው። የምሬን ነው ሰው ከየትም ከየትም። አትንጫጩ ለማለት ነው። አትንጫጩ በቃ ረሚላም ስራ ላይ ናት። አብረሽም ስራ ላይ ነው። ሌሎቻቸውም ስራ ነው እየሰራቸው ያላችሁት። ግን ደግሞ በቃ አታንጫጩት፣ እንግራ የገባው ህዝብ አታንጫጩት። የምሬ ነው። እንዲህ ዘጠናዎቹ ፎቶ ይዞ ይመጣል። እንዲ ስንት ዓመት ነው ሰው እያንተ ራስ። ሔረሚላ ስንት ዓመቷ ነው ወይ ጉዴ? አጣሩልኝ፣ እድሜያቸውን ነገር ማለት ነው፣ እድሜያቸውን ነገር የምሬ ነው አጣሩልኝ። ስንት ዓመታችሁ ነው? ብላክ የሆነ ማለት ነው ብላክ የሆነ ጥቁር ፎቶ እንደምንም በአንድም በሌላም መንገድ አቀናብረህ ይዘህ ስትመጣ ምን አለበት? ቢያንስ እንኳን በከለር እንኳን ይደረጋል እኮ እባክህ እንዴ! ያ ፎቶ እኮ እኔ ድሮ ዘፋኞች ላይ የምናየው የድሮ በጣም የአያቶቻችን ማለት ነው የአያቶቻችን ጅልጅላንፎ ጅላጅል ምን አይነቱ ጅላንፎ ጅላጅል ነው የመጣ? ደግሞ ክርፍፍ እያለ ማለት ነው እያለ አነጋገር ማያውቅ ምናምን በቃ ጨዋ ምናምን መስሎ፣ ለነገሩ እንደዚህ ነው። ወደ ሚዲያ ሲመጣ አንገት ዘፊ አገር አጥፊ። እና ደግሞ አንተ ፎቶ የትክክለኛ እንኳን ፎቶ ቢኖርህ ኦኬ። ሔረሚላ በምን ምክንያት ተለየች? በምን ምክንያት ጥላ ሄደች? በምን ምክንያት አንተ ስተውካት? አሁንስ በምን ምክንያት ነው ተመልሰች ወደ እኔ እንዳትመጭ እያልካት ያለሁው? ከአንተም በኩል ያለው ነገር ይጣራል። አንተም ብትሆን የሚለቅህ የለያም ማለት ነው ባጭሩ። በቃ ሰውዬ ስለዚህ አድርሱልኝ። ለዚህ ሰውዬ አርፈ ተቀመጥ አርፈ ተቀመጥ በሉት። ይህን ነው ማለት የምፈልገው። በተረፈ ወዳችኋለሁ። ላይክሸር ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አብርሽና ሔረሚላ ስራችሁን ስሩ። ጉዞ ወደፊት ማለት ነው። እኛ ምን አገባን። ላይክ አድርጋችኋል። ወዳችኋለሁ